የማደባባይ ወንድ ነ ሆይ፣ ብላ እንግዲህ ሊዲያ ለማጠውለግ ሞክራለች። እሱ ደግሞ ወንድነቴን መስክሪልኝ ብሎ ሀይሚን ጠይቋል። እሷ ከመጠየቋ የሀይሚን መጠየቁ ነው ግራ ያጋባኝ ማለት ነው ጋይስ ጋይ ሰረ ወዴት እንዲ ዘንድሮ ዘንድሮ ወንድና ሴት ጾታ ለመለየት በቃ ግዴታ መታየት አለበት ማለት ነው እንዴት ነው አልገባኝም ነገሩ አንዳንድ ጊዜ ረሚዲያ ላይ ስለሆነ የምናወራውን ነገር ነው ጋይስ ለማንኛውም ቅመሟ እዚህ ጋር ጸጉሬን የምሰራባቸው ደንበኞች በጣም ጎበዞች ናቸው ለሁለት ለሶስት እንደዚህ ሰርተው ጨርሰውኝ እናንተ ጋር ፏ ብዬ መጥቼላችኋል ብላለች ባይ ዘ ወይ ማለት ነው ነጭ ነጭ ትወዳላችሁ እኔ ግን ከሁሉም ጊዜ ከምትሰራው ፀጉሯ ይህ ፀጉሯ ደብሮኛል ምክንያቱም ከደበረች ተቀናነቢ እንዳትሉኝ ምክንያቱም ሽበት የለባት ማለት ንደነገሩ ፋሽን ነው ግን ያኔ አይዶ ነው እሷ ከጥንጀሎቹ ጋር ለመመሳሰል ነው ብቻ ግን ያምራል አረ አያምርም እንዴ አያምርም ፊትሽ ነው የሚያምረው ለማንኛውም የኔ ውድ ቤት ሰዎች እንዴት ናችሁ እንዴት አላችሁ አለው እኔ ደህና ነኝ ፀጉራችሁን መሰራት ለምትፈልጉ እንግዲህ ሀይሚ ሁል ጊዜ የምትሰራበት አንድ ፀጉር ቤት ነው በጣም ተመችቷታል። ባይዘወይ አንድ ፀጉር ቤት ስትሰሩ ለጸጉራችሁም ለሁሉ ነገር ለውበታችሁም በጣም ደስ የሚል አስተዋጽኦና ደስ የሚል እንክብካቤ ይኖራችኋል ማለት ነው። ዛሬ ግን የመጣሁበት ጉዳይ ትናንትና ሊዲያ ማለት ነው ብሩኬ ወንድ ነው ወይ የሚለውን ፓርት ቀርጻችሁ እያንሸራሸራችሁ ትገኛላችሁ። እንግዲህ ወንድ ለመሆን ፆታ መታየት አይጠበቅብንም አደል እንደ ግን እኔ ትንሽ የገረመኝ ጥያቄ አንቺ ስለምንሰራሽበት እንዳትሉኝ ትንሽ የገረመኝ ጥያቄ አንደኛ ብሩክ ማብራሪያ መፈለጉ ወንድ ማለት ወንድ ለምን ጠየቃት? አንድ ሁለተኛ ነገር ደግሞ ስለ ወንድነቱ ምስክር ሀይሚ ሆኝ ማለትም አይጠበቅበትም፣ ምክንያቱም ስለ ወንድ ለመሆኑ እራሱ ይበቃል። እና በጣም ያሳቀኝ ባህርት እንደገና ደግሞ የሆነ ቦታ ቪዲዮ ተሰርቶ ብቻ ጨረቃዎች፣ ጨረቃ ፋሚሊዎች ማለት ነው የምስቁበት ነገር አታጥቁም። እና በጣም ብቻ ደስ የሚል ነገር ነው ባይዘወይ መቼስ ወንድ ካልሆነ መቼስ እንዲህ ሀይሚ በዚህ ልክ ከማንም ጋር በጦርነት አትታገልም፣ አይደል እንዴ? ስለዚህ ወንድ ስለሆነ መሰለኝ። የአይሚ ጥያቄ ነው ያሳዝነኝ። ወንድ ነህ አላለችም። በጣም ተገረምኩኝ። ለማንኛውም ምን የመጣሁት ግጥም ልጋብዛችሁ ነው። በዛው ላይ ደግሞ ላይቭ ላይ ሆናችሁ አንዳንድ ሰዎች የምታወሩትን ነገር ያኔ ተካሄድ ማድረግ ጥሩ ነው። አንዳንዴ መጥፎ አይሆንም ያልነው መጥፎ ሊሆን ይችላል። እሷ ግን በዛን ሰዓት፣ ያኔ ዝም ብላ ያላደል እንደ ቀልድ ነገር ነው የተጠቀመችው እንጂ ያኔ የሚጋንን ሆኖ አይደለም። ብዙዎቻችሁ ሼር እያደረጋችሁ የሆነ የሆነ ነገር ስትሉ ስላየሆኝ ማለት ትችላላችሁ ለማለት ፈልጌ ነው መሀል ገብቼ ሰላም እላችሁ፣ ነው እንዴት ናችሁ? ምሽታችሁ እንዴት ነበር? እኔ ጋር ሁሉ አሸወይና ሁሉ ሰላም ነው። ዛሬ ግጥም ልጋብዛችን የመጣሁት የኛ ወድ ቤተሰቦች፣ መግቢያ ላይ ይችን ሀሳብ ልስጥባት ብዬ ነው። በጣም ብዙ ሰው ሼር ስላረጋችሁልኝ እኔ እንደ ኖርማል ነው ያየወት። ምክንያቱም ብሩክ እሷን ወንድ ስትለው ማብራሪያ መጠየቅ አይጠበቅበትም። ሚስቱን ማለት ነው እና በጣም አስገርሞኛል። ማብራሪያ መጠየቅ እሷን ማለት ነው። እና ለማንኛውም ያው ወንድነቱን እንግዲህ ከሰርጉ በኋላ በደንብ እያበራራች ሀይሚ ትነግራችኋለች። አሁን ለአሁኑ ከላይ ከላይ ከነገረቻቸው በቂ ነው። ቀብራራው እንደሆን ቀብራራ ነው። ሰግጥ ነው። በቃ ሰግጥ ሰግጥ ሰምታችኋል። እንደ ምንም ጥያቄ የለው ቤተሰብ። ለማንኛውም በጣም የሳቁት እግዚአብሔርን፣ እስኪ ወደ ግጥሙ እንሂድ ማለት ነው። አገባች ያሉ ይለት፣ አገባች ያሉ ይለት፣ ለምልክት ያህል በከንቱ እንደቆመ እንደ ችካል አጥር፣ በሁለት ጉልቻ እድሜዋ እንደሚያጥር እያሰብኩ ተጽናናሁ። ተጽናናው ስለ ባሏ ክፋት አይፈጥሩት ፈጥሬ አያሙት፣ እያማሁ ደግሞ በመሃሉ ሌላ ታሪክ ሰማሁ። ጉድ ነው ወለደች አሉ ይለታ ምድር የረገምኳት ምን ነው ባስረገዝኳት ትመጣበት አተ እንዳልቀር ታምሜ ሞኝ ቂል አልሆንም መንገድ ረግሜ ይልቅ እስክትመጣ ናፍቆት ይንኮታኮት ናፍቆት አቅም ይጣል እኔን አክስቶኛል። አንተ እንደምን አለ ይወስድሃል እንቅልፍ ጤናስ ትውላለህ አረኔስ እንጃልኝ አረኔስ እንጃልኝ ራበኝ አንቀኝ። ብትችል ቶሎ ና ባትችል አትናፍቀኝ። እችን ቃል ንገሯት ተፈርዶብኝ እንጂ መለየት ተስኖኝ ጥሬውን ከብስል አገሬው ምድር ላይ እሷ ብቻ ቆንጆ የቀረች ይመስል ዞር ባለች ቁጥር አትራቅኝ እያልኩኝ የምን ለማመጣት ብቻለው ብዬ እንጂ ምሳሌ ከመሆን አፍቅሮ ከማጣት፣ ገደል ግቢ ይበሏል ፍቅሬ አበባይ አካሌ ወዳጄ እንቁም ያይሁሺ ጥልሽም ስቴጅ ይኸው ደሞ ዛሬ ይኸው ደግሞ ዛሬ ገለዋን በሙሉ አወደችው ሎሽን ፀጉሯን አጎፈረች ደመቀች በሽንሽን ከንፈሯን ምን የሆን ደሞ የቀባችው የእጇን አይበሉባ በቀን ጣቆናትራ ሰዓቷን አየችው። ገና ነው መሰለኝ ጊዜን ታዘበችው ባፏ ሸብረካ አድርጋ እየገረመመች መንቀር አለችና እግሯን አመሳቅላ መስታወት ፊት ጎመች ደሞ ፈገግ አለች። እርሷ ይድገፍና ማርያምን ታምራለች። ዘከርኳት በወዳጅ መከርኳት በዘመድ ቀለበታይ ጠቅማ ታሰርኳት በገመድ ገደል ግቢ ይበሏት ልቧን ከጋረደው ወዳጅ ከከለላት ስውር አይነ ጥላ እንዲህ እንዳማረባት መሄድ ከጀመረች አፍቃሪ ሰው ጥላ ልክ እንደ ገለዋ ይለስልስ መንገዱ ፍጹም አይጎርብጣት አየሩ በሙሉ ፍክት ይበልላት እንደ ጥርሷ፣ አነጣት እያልኩኝ መርቄ እያልኩኝ ፎክሬ እንደ ገጣሚ ቃል ልቤን አልጀነጅ የታ አባቷንና የታ አባቷንና እንደ የሚያምርባት የትናቷንና እንድም ይደምቅባት እስከ መቼ ድረስ እስከ መቼ ድረስ ቀባ ኖራለሁ ግዱፍ ልቧን ስኩል ገደል ግቢ በሏት። እኔ ገደል ስር ነኝ፣ ድንገት ከወደቀች በቆሻሻው በኩል ከአንቺ ሲያገናኘኝ ሰዓትን ደቂቃን አርዝሞ የፈጠረው ከአንቺ ሲያገናኘኝ ለምን አሳጠረው? ይሄን የምጠይቀው አንዱን ፈጣሪን ነው። አንቺን ያገናኘኝ ምክንያት ቢኖረው ነው። ከዛ ሳትኝ ልክ ከአንቺን ሳገኘሽ ሰዓቱ ይሮጣል። ዝምተኛውን ልጅ ወረኛ አርገሽኛል። ብያሉ አሽሽም ግን በፊት ከነበርኩት አሁን ብሶብኛል። ከዛ አሳተኝ እድለኛ ኮነኝ እያልኩ አወራለሁ። ለምን ይሆን እንዲህ የምታስብልኝ እያልኩ አስባለሁ። ከዛ አሳተኝ ወደ ላይ አንጋጥጬ ፈጣሪና ያለው የውስጧን ባላውቅም ከልቧ ከሆነ የምታስብልኝ መቼም ማትቀይራት እንዳንሰለቻች አንተው ጠብቅልኝ እያልኩኝ ጸለይኩኝ። ከዛ ሳቲኝ ብቶችኝ ባቶችኝ እኔ ወድሻለሁ አንቺን ስለሰጠኝ አመሰግናለሁ። ከዛ ስንጠትኝ በቃ ጨርሻለሁ። የአምላክን ትእዛዝ ልቤ እሺ ቢልም ከአንቺ ጋር የሆንኩት ኃጢአት አይባልም። ነውር እንደሆነ የእብድ ሰዓትን ማጥፋት ነውር እንደሆነ ለማኝ ላይ መጥፋት ነውር እንደሆነ መሽናት ቤተ ክርስቲያን ዳር ነውር እንደሆነ ያለ ዕድሜ መዳር ነውር እንደሆነ ኪዳን ወልድን ትቶ ቃላውቃለሁ ማለት ነውር እንደሆነ ረስቶ መቀመጥ የግሸንን ስለት ነውር እንደሆነ በጁማዓ መሃል ሶላትን ማቋረጥ ነውር እንደሆነ በቆሞ ሰንበር ላይ ጉብ ብሎ መቀመጥ እንደዚያ ነውር ነው። አንቺን ለመሳ የወደደ ሲያብድ ለነገው አይሳሳም። አልሳሳም ለነገው አልሳሳም። ለተስፋ ተዛዛ አይባልም ጽድቅ የሚሉት ነገር ፍቅረን ከገፋ የአምላክን ትእዛዝ ልቤ እሺ ቢልም ከአንቺ ጋር የሆንኩት ኃጢአት አይባልም። ደውለህ ነበረ፣ ከተኛው በኋላ እንቅልፍ ከወሰደኝ ከሀሳብ አርፌ ሸለብ እንዳረገኝ ደውለህ ነበረ ድምፅህን የመስማት መስማት ፍላጎት እንሳጣ ከትዝታ ባህር ከናፍቆ ስወጣ ደውለ ነበረ። ለምን ደወልክ? ሄድ መለስ እያልክ ኑሮ ልታውቅ አስበ ከሆነ ዛሬ መደወልክ፣ ትናንት የምታውቃት ያች ያቀለልካት ፍጹም ተቀይራ ዛሬ ሌላ ሴት ናት። ህመሟን አክማ ቁስሏን አድርቃ መኖር ጀምራለች ከራሷ ጋር ታርቃ። ስለዚህ እባክ ምንም ላትቀይር አትድጋማት ደውል ተቀዳዱ ወድቋል የአብሮነታችን ነው። እመጣለሁ አልሽኝ፣ የትኛው ጊዜ ላይ፣ የትኛው ዘመን ላይ በጊዜ ታጠረ፣ በእድሜ ተቋጠረ። ይኸው አበባዬ፣ ይኸው አበባዬ፣ ባበጀሽው ዘመን፣ በፈተርሽው ጊዜ እኔ እዛው ላይ ነኝ፣ የቀጠርሽን ቦታ በመጠበቅ ዓለም ከተስፋ ሙዳይ ባለቀው ስንቄ ላይ ስለአንቺ ሳስብ ነው። የትግስቴ ዋንጫ በተስፋ የሚሞላው አንቺን ስጠብቅ ነው። የተቀመጥኩበት በቱካይ ካደኝ፣ በመጠበቅ ብዛት ያረፍኩበት ሁላ በእድሜ ተበላ። አንቺን ለመጠበቅ ምልክት ያደረኩት ያ ለምለሙ ዋርካ ከወገቡ ጎብጦ፣ ጥላነቱ ቀርቶ፣ ቅጠሉ መጥረጊያ፣ ግንዱ ለማገዱ የለም። ያ ለምለሙ ዋርካ ተጥሏል ተቆርጦ። ቀረሽን ለልቤ አንድም ሳላወጋው ስንት ዘመን ሄዶ ትመጪያለሽ፣ የሚተስፋ ሰነቅቦ ተቀጠርኩሽ ቦታ ምናልባት ብትመጪ፣ የከሰለው መልኬ ፀሐይ ይገረም ስቀርብ ስተው አትምጣ፣ ሄድ መለሳ ትለን ደርሰ ቅጣትጣ ልቤን አታወዛጋ፣ ግን ሰላም አታሳጣ። አርፈ ተቀመጥ ወይ ጠቅለህ ውጣ።